በማዕከላዊ ኢትዮጵያ ክልል በስልጤ ዞን በምስራቅ አዘርነት በርበሬ ወረዳ በተለያዩ ቀበሌያት በህብረተሰቡ ተሳትፎ የተገነቡ መንገዶችንና በአዲስ መልክ እየተከፈቱ ያሉ መንገዶችን ተዘዋውረን ለመመልከት ችለናል። በወረዳው በመሀል አዳዘርና በሾሞ ቤቸው ቀበሌ በመንገድ ስራ ላይ እያሉ ያነጋገርናቸው ነዋሪዎች በሰጡን አስተያየት ቀድሞ የነበረው የመንገድ እጦት ለማህበራዊና ኢኮኖሚያዊ እንቅስቃሴያቸው ተግዳሮት ሆኖ በመቆየቱ በህዝቡ ተሳትፎ የመንገድ ከፈታ ስራ መጀመራቸውን ገልጸዋል። ከዚህ ቀደምም በህብረተሰቡ ተሳትፎ በተሰራ ትምህርት ቤትና በሌሎችም የልማት ስራዎች ውጤት ማየታቸው በራስ አቅም የመንገድ ስራውን እንዲሰሩ መነሳሳት እንደፈጠረላቸው ተናግረዋል። በ2013 ነው የጀመርነው ይህን መንገድ ከዛ ያው በህዝብ በመጀመሪያ ታዋጣ ሁለት ጎጥ ነው። በቀበሌው እንግዲህ ስድስት ጎጥ አለ። አሁን ይሄን የሚሰራው ሁለት ጎጥ ነው። ወላጫት ቢነሳ ዛፍ ቢነሳ ቤት ካልሆነ በስተቀር ቤትም ቢሆን ከደረሰበት ህብረተሰቡ ሰቡ ተባብሮ እንዲሰራለት እንጂ በሌላ በገነና ዋጋ ወይም በሌላ ሂሳብ እንዳይከፈለው ተስማምተን ነው የጀመርነው። በተለይ አሁን ይሄን ድንጋይ ለመከስከስ ህብረተሰቡ ወቶ ወጥቶ ጠዋት በአንድ ባንድ ሰዓት ተኩል በሁለት ሰዓት ይወጣል። ማታ እኛ ቤት ስንገባ ነው። ያው እንዳያችሁት ህብረተሰቡ ድንጋይ በመከስከስ ገንዘቡን ከማዋጣት ጭምር የዚህ የነቃ ተሳትፎ ነበረው ማለት ይቻላል። ህብረተሰቡ ለምን ከብት በሬዎቻችን ሽጠን እንሰጣለን፣ በቃ ከልማት የሚበልጥብን ነገር የለም የሚል ማበረታቻ ከጎናችን ቆሞ በመሳተፍ ድንጋይ በማቅረብ ማቅረብ ብቻ አይደለም የራሱን ምግብ ይዞ ነው የሚወጣ። ከዚህ በፊት በትንሽ የተነሳንና መቶ ሺህ ብር ያህል ሰበሰብን። መቶ ሺህ ብር ያህል ሰብስበን ባዛች መቶ ሺህ ብር ዶዘር በሰዓት ሶስት ሺህ ብር የሆነ እንትን የሚል ዶዘር አመጣን። ያቺ ትንሽ ቦታ ሳን አለቀችብን። ስታልቅብን አሁን ይህን ድልዲ መቶ ኩንታል ተሸክሞ የሚያሻገር ድልዲ በእንጨት ሰርተናል። በህብረተሰቡ ተሳትፎ ማለት ነው የተሰሩት። ይሄን ራሱ መንገድ ስናየው በቃ ውስጣችን በህብረተሰብ ተሳትፎ ብዙ ነገር መስራት እንደሚቻልና ለውጥ እንደሚመጣ አምነነበታል። እስከ ሁለተኛ ደረጃ ትምህርት ቤት አለ። ተሞክራችን መጀመሪያ መነሳችን ትምህርት ቤት ነበረ። ትምህርት ቤቱን ስንሰራ ምንም ነገር እገዛ ሳይኖረን በህንፃ መስራቻ ያ በተሻለ ሁኔታ አነሳስቶን፣ አሁን ቀጣይ እንደውም ይህን መንገዱን ስንጨርስ ቀጥታ እንገባለን ያለው ወደ ውሃና ወደ ማብራት ለመግባት በህብረተሰብ ተሳትፎ ብቻ አምስት ነጥብ አምስት ሚሊዮን በጀት በመመደብ ስራው መጀመሩንም አስረድተዋል። በወረዳው መንግስትና በተቋራጩ በኩል እየተደረገ ስላለው ክትትልና ድጋፍም ነዋሪዎቹ አመስግነዋል። በመንገድ ስራው ላይ አግኝተን ያነጋገር ናቸው የአብዱልቃድር በድሩ ጠቅላላ ስራ ተቋራጭ ስራ አስኪያጅ አቶ አብዱልቃድር በድሩ እንደገለጹት የመንገድ ስራው ከመጀመሩ በፊት መንገዶቹ ምቹ እንዳልነበሩ አስታውሰው ህዝቡ ለንብረቱና ለገንዘቡ ሳይሳሳ ለተግባሩ ሲያሰሩ የሰጠው ቦታ የሚደነቅ ነው ብለዋል። በጣም ከዚህ በፊት ያው መንገዱ ተሰርቶ ስላላየ ሰው ይህን እድል በማግኘት በጣም ደስተኛ ነበር። ከዛ አንጻር ደም በብዙ ነገር ነው ሰው እየደገፈን። አንደኛ ከዚህ በፊት አሁን ሰው ምናልባት ያው የምታውቁ ከሆነ ሰው ንብረት ተነካቢ እንደዚህ መንገድ ሲመጣ ራሱ አይወድም ነበር። አሁን ግን ራሱ ህብረተሰቡ ራሱ መንገዱ እየከፈተ የሚበላሽ ንብረቶችን እያነሳ፣ ቅድም አይታችኋል። ንሰቶችን አሁን መንገዱ ማሽኑ እዚህ ጋር ሲጠርግ የሚበላሽ ለነበረው ራሱ አንስቶ ለመንገዱ ሬዲ እያደረገ ነው ያለው። በዛ አይነት ማለት ነው የህዝቡ ንቃትና ፈቃደኝነት ለስራው በወቅቱ መጠናቀቅ ከፍተኛ እገዛ እያደረገ ስለመሆኑም አስረድተዋል። የምስራቅ አዘርነት በርበሬ ወረዳ ትራንስፖርትና መንገድ ልማት ጽፈት ቤት ኃላፊ አቶ ሙባረክ ሀሰን በበኩላቸው በ2017 በጀት ዓመት በእስካሁኑ ሂደት በህብረተሰቡ ተሳትፎ ብቻ 43 ኪሎ ሜትር የመንገድ ከፈታ ስራ መሰራቱን ገልጸዋል። በተጨማሪም 19 ኪሎ ሜትር ጠ ተግባር የማልበስ እና 18 ኪሎ ሜትር የጥገና ስራ በህብረተሰቡ ተሳትፎ ብቻ በ16 ሚሊዮን ብር ወጪ ስለመከናወኑም አብራርተዋል። የ50 ፐርሰንት የአፈር ከፈታ ስራ አጠቃላይ እስካሁን ባለው ወደ 43 ኪሎ ሜትር አካባቢ ተሰርቷል፣ ማህበረሰቡን በማሳተፍ በተመሳሳይ ደግሞ ወደ 19 ኪሎ ሜትር አካባቢ ጠጠር ደፍቶ ጠጠር የማልበስ ከሱ ባሻገር በተጨማሪ ደግሞ ወደ 18 ኪሎ ሜትር አካባቢ ደግሞ መንገዱን የመጠገን ስራዎች የተሰሩበት አግባብ ነው ያለው። የተለመደው የህዝቡ የልማት ተሳትፎ ተጠናክሮ እንዲቀጥልም ጥሪ አቅርበዋል።